ኢሳያስ ደነገጡ። ከአዲስ አበባ የተተኮሰው ሮኬት ወዲ አፎ ምን አስደንብሯል? ኤርትራ አባት ተብለው ለሚሞካሹት ኢሳያስ ከአዲስ አበባ የተሰማው ዜና ቢያስደነብር አይደንቅም። ስማቸውንና ዙፋናቸውን የሚወዱት የሻቢያው መሪ ከሸገር በኩል ሮኬትን የሚያስንቅ ሐሳብ ተተኩሶባቸዋል። አሰብን ለመመለስ የተቃረቡት መሪ አሁን ደግሞ በኤርትራ ያለውና ጉዳይም ጥያቄ ተነስቶባቸዋል ብዙዎች የብልጽግና ሀሳብ ነው ባሉት የአብን መግለጫም የኤርትራ የአገርነት እውቅና ሊነሳ እንደሚችል ተነግረዋል። የኢትዮጵያ መንግስት የኤርትራን የሀገርነት እውቅና ካነሳም ኤርትራ ዲፋክቶ ስቴት ልትሆን ትችላለች ተብሎ እየተፈራ ነው። ከአብን ቢሮ የሾለከው መግለጫም ያስደነብራቸው የሻቢያ ሹማምንቶች ይሄማ ቀይ መስመራችን ነው፣ በህልውናችን ከመጣችሁ አንታገስም የሚል ከጀት የፈጠነ ምላሽ ሰጠዋል። ከዚህ በተጨማሪም አሰብን የሚገኘውን አዲስ የጦር ምሽግ ኤርትራውያን እንዲጎበኙት አድርጓል። የኢትዮጵያ መከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ከሰሞኑ በሰጡት ማብራሪያም ኢትዮጵያ በማንኛውም ጊዜ የሚቃጣባትን ጥቃት በብቃት የሚመክት ጠንካራ ሰራዊት ገንብታለች ሲሉ ሰራዊቱ ዝግጁ መሆኑን ተናግረዋል። በአንጻሩ አስመራ ዝግጅቷን አጧጥፋለች። በተለይም ከዓመት በፊት ጠቅላዩ የተናገሩትን አብን ከሰሞኑ መድገሙ ጦሯን በተጠንቀቅ እንድታደርግ አስገድዷታል። ኢትዮጵያ የ1.1 ካሬ ኪሎ ሜትር የቆዳ ስፋት ይዛ በግምት 130 ሚሊዮን ሕዝብ ባለቤት ሁና ከቀይ ባህር 60 ኪሎ ሜትር ላይ ሁና ወደ ባልባ የምትሆንበት ምንም ምክንያት መኖር የለበትም። ኤርትራ ደግሞ ዋናው መሬት ላይ 151 ኪሎ ሜትር ርዝመት ያለው የባህር ጠረፍ ይዛ በፍጹም መቼም ልትጠብቀውና ልታስተዳድረው የማትችለውን የባህር ጠረፍ ይዛ መቆየቷ በምንም መመዘኛ ትክክል ሊሆን አይችልም። ከላይ የተጠ የተጠቀሰው ሁኔታ አሁን ላይ መሬት ላይ ያለው እውነታ ሲሆን በፍጹም በዚህ ሁኔታ መቀጠል አይኖርበትም። ኤርትራውያን ተገንጥሎ የራስን መንግሥት መፍጠር ውጤቱ ምን እንደሆነ ባለፉት ከ30 ለሚበልጡ ዓመታት አይተውታል። ከዚህ በፊት ደጋግሜ ለማሰብ እንደሞከርኩት አሁን ባለው ዘመንና ወደፊት በሚኖር ዘመን ለትንንሽ አገሮች የሚሆን ምንም ቦታ የለም። ትንንሽ አገሮች ሁሉ ነገራቸው ትንሽ ነው። በተለይም የዚያች ትንሽ አገር ማዕከላዊ መንግሥት ከተፈጥሮ ሀብትና ከታክስ ገቢ የሚያገኘው ገንዘብ አነስተኛ በመሆኑ ትልልቅ ስራዎችን ማከናወን የሚችልበት አቅም መቼም አይኖረውም። በዚህ ዋና ምክንያት ብቻ ይቺ ትንሽ ሀገር ሁሌ ድኃ ሁና ነው የምትቀጥለው። በዓለማችን ትንሽ ሀገር ሁነው በነዳጅ ሀብት ለሕዝባቸው የተደላደለ ኑሮ የፈጠሩ አገሮች አሉ ኩዌት ኳታርና ብሩናይል የመሳሰሉ አገሮች በነዳጅ ምክንያት ለህዝባቸው የተደላደለ ኑሮ ፈጥረዋል። ነገር ግን አንደኛው ከነዳጅ የሚያገኙትን ገንዘብ ወደ ሌላ ልማት ሊቀይሩ የሚችሉበት የመሬት ክፍፍል የላቸውም። ሁለተኛ ነዳጅ አላቂ የተፈጥሮ ሀብት ነው። በአጠቃላይ በብዙ መመዘኛ ስናየው የትንሽ ሀገር ባለቤት መሆን ለልጆቻችን ልናወርሳቸው የሚገባ ነገር አይደለም። በመሆኑም ኤርትራውያን ይህ ሀቅ ገብቷቸዋል። ከታላቋና ከፍተኛ የተፈጥሮ ሀብት ካላት ኢትዮጵያ ቢቀላቀሉ ለልጆቻቸው የተሻለ ዓለም ፈጠሩ ማለት ነው። አሁን ባለው ተጨባጭ ሁኔታ ኢትዮጵያ ሁሉም የተፈጥሮ ሀብት ያላት ሀገር ነች። የሚጎድላት ወደብ ብቻ ነው። ኤርትራን ከኢትዮጵያ መቀላቀል ከተቻለም ኢትዮጵያ የተሟላች ሀገር ትሆናለች። ኤርትራን ከኢትዮጵያ እንዴት መቀላቀል ይቻላል? አንደኛ አቶ ኢሳያስ አፈወርቄን በማሳመን ኤርትራን በመገንጠል ሂደት ላይ ዋነኛ ሰው የነበሩ በመሆኑ ዳግም በተባበሩት መንግስታት ድርጅት የተደገፈ ሪፈረንደም እንዲደረግ ማድረግና የኤርትራ ሕዝብ የራሱን ወደፊት ዕጣ ፈንታም እንዲወስን ማድረግ። ሁለተኛ ከላይ የተጠቀሰው መንገድ ካልተሳካ ኤርትራ ውስጥና በመላው ዓለም፣ የሚገኙ ኤርትራውያን ኢትዮጵያዊነት ይመለስ የሚል ንቅናቄ በራሳቸው መወሰን እንዲችሉ አስፈላጊውን ድጋፍ ማድረግ ነው። ኤርትራ እንዴት ልትፈጠር ቻለች ካልን ደግሞ ኤርትራ የሚለው የመሬት ክፍል ለመጀመሪያ ጊዜ መሰማት የጀመረው በ1882 ዓ ምት ነው። ከዚያ በፊት በ1881 አጼ ምኒሊክ እና ጣሊያን ባደረጉት የውጫሌ ውል ምክንያት አጼ ምኒሊክ ጣሊያን ከመረብ መልስ ያለውን ግዛት እንዲያስተዳድር የፈቀዱ በመሆኑ በተጨማሪ በወቅቱ የኢትዮጵያ ንጉሠ ነገሥት የነበሩት አፄ ዮሐንስ ከደርቡሾች ጋር ለመዋጋት ወደ ጎንደር መተማ ቅንተው ስለነበር ጣሊያኖች ያለምንም ከልካይ አስመራ መግባት ቻሉ። መምህር ሞላ ተድላ ብሩ ራስ አሉላ አባ ነጋና ሰሜን ኢትዮጵያ በሚለው መጻፋቸው በዛን ጊዜ ስለነበረው ሁኔታም በዝርዝር አስነብበውናል። የአሁኗ ኤርትራ የተፈጠረችው በዛን ጊዜ ነው። ሰሜናዊ ኢትዮጵያን አጼ ዮሐንስ ከራስ አሉላ ጋር ሁነው ያስተዳድሩ የነበረ ሲሆን ደቡባዊ ኢትዮጵያን ደግሞ አጼ ምኒልክ ያስተዳድሩ ነበር። አጼ ዮሐንስ መጋቢት አንድ ቀን 1882 ዓ ም የመተማን ጦርነት ሲጀመር መጀመሪያ ያሸንፈው ደርቡሾች ሽሽት ጀምረው ነበር። አጼ ዮሐንስ ልዋጋ ብለው ጦርነት ውስጥ በመግባታቸው ከየት እንደተተኮሰ በማይታወቅ ጥይት ተመተው ወደቁ። ይህንን ያዩ ደርቡሾች ሽሽታቸውን አቁመው ለመዋጋት በመመለሳቸው የአጼ ዮሐንስ ጦር መበተን ሲጀምር በቀላሉ ማሸነፍ ችለው በመጨረሻ የአጼ ዮሐንስ አንገት ቆርጠው ወደ ሀገራቸው ወስደውታል። የሸዋው ንጉሥ አጼ ምኒሊክ የዜና እንደደረሳቸው ጊዜ ሳያባክኑ እንጦጦ ማርያም ሂደው ንጉሠ ነገሥት መሆን ችለዋል። አጼ ምኒሊክ ከመረም ምላሽ ጣሊያን አገር እንዲያስተዳድሩ ለምን ፈቀዱ? አጼ ምኒሊክ ጣሊያን ከመረም ምላሽ እንዲያስተዳድሩ የፈለጉትን ምክንያት በሁለት ከፍለን ብናየው የተሻለ ነው። አንደኛ አጼ ምኒሊክ የባህር ኃይል አልነበራቸውም። በተጨማሪም በዛን እጅግ ሞቃት በሆነ ቦታም ጠረፍ ሊጠብቅ የሚችል ሰራዊት የለም። እንደ አውሮፓያን አቆጣጠር በ1869 የስዊስ ቦይ ተከፍቶ ስለነበር ሁሉም የአውሮፓ ኃያላን አገሮች ቀይ ባህር ዳርቻ ላይ ቦታ የመያዝ ፍላጎት ነበራቸው። አጼ ምኒሊክ ከጣሊያኖች የጦር መሳሪያ ተቀብለው ተመረመልስ ያለውን መሬት ጣሊያኖች እንዲያስተዳድሩ ባይፈቅዱ ኑሮ ሌሎች ኃያላን የአውሮፓ ሀገሮች መጠው ቦታውን ይቆጣጠሩት ነበር። ሁለተኛ የሸዋ ግዛት እንዳይጸና በወቅቱ በኢትዮጵያ ውስጥ ያሉ ተገዳዳሪዎች ትግራዮች ብቻ ነበሩ። በወቅቱ ካፄ ዮሐንስ በተጨማሪ የታጠቀ ሰራዊት ያላቸው የጎበዝ አለቆች ነበሩ፤ ደበበ አርአያ ወልደ ሚካኤል፣ ሰለሞን፣ ባሕታ ሃጎስ፣ አርያ ድምፁ፣ ገብረመድህን ባረኡ የሚባሉ የሚባሉ እነ ራስ አሉላን እረፍት የነሱ የታጠቁ ሰራዊት የነበራቸው ሸማቂዎች ነበሩ። አፄ ምኒልክ ትግረኛ ተናጋሪ የሆኑትን የኢትዮጵያ ሕዝቦች ለሁለት በመክፈል ተደላድሎ ኢትዮጵያን እገዛለሁ ብለው በማመናቸው ነው ከጣሊያን ጋር ተደራድረው ኤርትራ የተፈጠረችውም። ምናልባት የሁለተኛው የዓለም ጦርነት አሸናፊዎች ጀርመንን ከሁለተኛው የዓለም ጦርነት በኋላም ለሁለት የከፈሏት ከዚህ ሁኔታ ተምረው ይሆናል። ግምት ነው። ኤርትራ የሚለውን ስም ጣሊያኖች ለቦታው የሰጡት መጽሐፍ ቅዱስ ውስጥ ኤርትራ ባህር ከሚለው የቀይ ባህር ስም በመውሰድ ነው። ዓጼ ኃይለ ስላሴ ከማይጨው ጦርነት በኋላ በረቀቀ ዲፕሎማሲያዊ ጥበብ መልሰው ኤርትራን የኢትዮጵያ አካል ማድረግ ችለው ነበር። ዓጼ ኃይለ ስላሴን የተካው የወታደሮች ስብስብ ደርግ ሁሉንም ነገር በጦርነት ብቻ አሸንፋለሁ ብሎ ያምን የነበረ በመሆኑ ከ17 ዓመታት ትግል በኋላ ኤርትራ እንደገና አገር ሆነች። ኤርትራን ዳግም ከኢትዮጵያ ጋር መቀላቀል የሚቻልበት ሁለት አማራጭ ከላይ ተጠቅ ሰዋል። አንደኛም አቶ ኢሳያስ አፈወርቂን በማሳመን ዳግም ሪፈረንደም እንዲደረግ ማድረግ፣ ሁለተኛ ኢትዮጵያዊነታችንን ይመለስልን የሚል የኤርትራውያን ንቅናቄ ማስጀመር። ከዛም ውጭ የጦርነት አማራጭ በምንም ሁኔታም ጠቃሚ አይሆንም። ኢትዮጵያ በጉልበት አሰብን ብትይዝና ግዛቴ ነች ብትል፣ ዓለም አቀፋዊ እውቅና ያገኘውን ግዛት በወረራ መያዝ ኢትዮጵያ ከፈረመቻቸው ዓለም አቀፋዊ ስምምነቶች ጋር ስለሚጻረር ኢትዮጵያ ችግር ውስጥ ትገባለች። በተጨማሪ ሉዓላዊነት በሌለው ወደብ ዕቃ የሚጭንና የሚያራግፍ የንግድ መርከብ አይኖርም፣ የመድን ሽፋንም ማግኘት አይቻልም። በስፋት ፌስቡክ ላይ የምናየው ከምጽዋ በታች ያለውን የመሬት ክፍል ከኢትዮጵያ ካርታ ጋር አንድ ላይ የተሰራው ካርታም መፍትሄ አይደለም። መፍትሄው የሚሆነው ሁሉም ኤርትራም ከኢትዮጵያ መቀላቀል ሲቻል ነው። ምንጊዜም በአንድ ትውልድ የሚሠራውና የሚወሰነው የሚቀጥለውን ትውልድ ወደ ጦርነት የሚወስድ መሆን የለበትም። አሁን የምንወስነው የሚቀጥለውን ትውልድ ህይወት ቀላል የሚያደርግና የሚያኮራ ነው መሆን ያለበት። አጼ ኃይለ ሥላሴ ህዳር 24 ቀን 1954 ዓ ም ያሰብን ወደብ መርቀው ከፍተው ነበር። እኛም አሁን በሕይወት ያለን ትውልዶች አሰብ ወደብ በሕጋዊ መንገድ የኢትዮጵያ ግዛት ሆኖ የኢትዮጵያ ሰንደቅ ዓላማ ሲውለበለብ ማየት እንፈልጋለን። በ1984 ዓ ም በአቶ መለስ ዜናዊ በተጻፈ ደብዳቤ ምክንያት ኤርትራ ተነጥላ ሉዓላዊ ሀገር ሆናለች። ደብዳቤው የተባበሩት መንግሥታት ድርጅት የኤርትራን ሪፈረንደም የሚታዘበው የኢትዮጵያ መንግሥት በደብዳቤ ሲያውቀው ነው በማለት የተጻፈ ነው። የደብዳቤው ይዘት በአጭሩ አቶ መለስ ዜናዊ ኤርትራን ሪፈረንደም አድርገው መንግሥት ቢሆኑ ኢትዮጵያ እንደማትቃወም የሚገልጽ ነው። እዚህ ላይ ግን ትልቁ ጥያቄ መለስ ዜናዊ በሕዝብ ያልተመረጠ መሪ ሆኖ የኢትዮጵያን ሕዝብ ወክሎ ለተባበሩት መንግሥታት ድርጅት ደብዳቤ መጻፍ ይችላል ወይ የሚለው ጥያቄ ነው። ደብዳቤው የተጻፈው በ1984 ዓ ም ነው። ያን ጊዜ ኢህአዴግ ከጫካ ወደ አዲስ አበባ ገብቶ በኃይል መንግስት የሆነበት ነው። የተባበሩት መንግስታት ድርጅት ይህንን ደብዳቤ ተቀብሎ ሪፈረንደሙን ታዝቦ ኤርትራ መንግስት እንድትሆን መፍቀዱ በእኔ ምልከታ ወንጀል ነው። በመሆኑም የኢትዮጵያ መንግስት በተባበሩት መንግስታት ድርጅት ላይ በዓለም አቀፉ ፍርድ ቤት ክስ መመስረት ይኖርባታል ብዬ አምናለሁ። ይህንን ማድረግ ከተቻልና ኢትዮጵያ ካሸነፈች ያለምንም ውጣ ውረድ ኤርትራ ከኢትዮጵያ ጋር ትቀላቀላለች። የተባበሩት መንግስታት ድርጅት የተቋቋመበት ዓላማም በድርጅቱ ቻርተር ብቻም ለመስራት እንጂም ህግን ያልተከተለ ስራም መስራት አይቻልም። በተጨማሪ በወቅቱ የነበሩት የተባበሩት መንግስታት ድርጅት ባለሥልጣን የኢትዮጵያ ወደብ አልባ መሆን የኢኮኖሚና የጸጥታ ችግር እንዲፈጠር ማወቅና መገመት ነበረባቸው። ምንጊዜም ኢኮኖሚ ችግር ሲያጋጥምና ስራጥነት ሲስፋፋ ወደ ፖለቲካና የጸጥታ ችግር መቀየሩ አይቀርም። አቶ መለስ ዜናዊ ወደ ስልጣን እንዲመጣ ከፍተኛ መስዋዕትነት የከፈለውን የትግራይ ህዝቦች ኢትዮጵያ ወደብ አልባ ስትሆን እንደሚቸገር መገንዘብ ነበረበት። ኤርትራ መቼም የማትጠቀምበትን ወደብ ባለቤት ስትሆን ኢትዮጵያ ደግሞ ወደ ባልባ እንድትሆን ማድረጉ በታሪክ ተወቃሽ ያደርገዋል። በአንድ ወቅት አቶ ስባት ነጋም ኤርትራውያን ከኢትዮጵያ አንገነጠልም ቢሉም እንኳን እኛ አንፈቅድላቸውም ብለው ነበር። ይህንን የተናገረው ኤርትራውያን ምናልባት ለህዋት የበላይነት አይመቹም ብሎ በማሰብ ሊሆን ይችላል። ብዝላቂነት ለሚገኙ የኢትዮጵያ ህዝቦች ጥቅም ማሰብ በፍጹም እንደማይችሉ ግን በእርግጠኝነት መናገር ይቻላል። ዛሬ አቶ መለስም አቶ ስባትም ታሪክ ሆነዋል። ለሁልን ያለፉት የዘር ፖለቲካና ወደ ባልባነት መላው የኢትዮጵያን ህዝቦች ከባድ ዋጋ እያስከፈለ ነው። ኢትዮጵያ ውስጥ ከሰማንያ በላይ ብሔር ብሔረሰቦች አሉ። ነገር ግን አንደኛውም ብሔር ድንበርህ የቱ ጋ ነው ተብሎ ቢጠየቅ መልስ የለውም። ኢትዮጵያን ያስተዳደሩ 234 ነገስታት አንዳቸውም የብሔር ድንበር ለማስመር አልሞከሩም። በተለይም ለረጅም ጊዜ ከብቶች በማርባትና ከቦታ ቦታ በመንቀሳቀስ የኖሩ ሁሉም ቦታ የሚኖሩ ህዝቦች ናቸው። ድንበር አልባ ህዝብ ነው። እንኳን የኢትዮጵያ የመላ ምስራቅ አፍሪካ ህዝብ ተስፋፍቶ የሚኖር እኛ ኢትዮጵያውያን የሚያዋጣን ተከባብረን አንድ ላይ መኖር ብቻ ነው። የጎደለንን ወደብ ከኤርትራ ጋር በመቀላቀል ተን ለኛም ለሚቀጥለውም ትውልድ መልካም ነገር መፍጠር አለብን። ዛሬ የዓለምን ፖለቲካ ኢኮኖሚያዊ ተጽዕኖ ፈጣሪ ሆነው ያሉ መንግስታት በቴክኖሎጂ የመጠቁ ጠባብ ግዛት ያላቸው እነ ጃፓን፣ ደቡብ ኮሪያም ሲንጋፖር ሳይሆኑም ሰፊ ግዛትና ሁሉን ነገር ያላቸው እነ አሜሪካና ቻይና ያሉ አገሮች ናቸው። ኢትዮጵያም ሀያል አገር የመሆን አቅም አላት። ነገር ግን ወደብ ይጎድላታል። በአሁኑ ጊዜ የወደብ ባለቤት መሆን ብቻ ሳይሆን ዋናው ነገር ወደብ የዘመኑ ቴክኖሎጂ የተገነባለት መሆን አለበት። አቶ መለስ ዜናዊ በ1984 ዓ.ም ወደብ ባያሳጣ ኑሮ እስካሁን ዘመናዊ ቴክኖሎጂ የተገጠመለት ወደብ ባለቤት እንሆን ነበርም። በአሁኑ ወቅት ጅቡቲ የበለጸገ ዘመናዊ ቴክኖሎጂ የተገጠመለት ወደብ ባለቤት በመሆኗ ከፍተኛ ገቢ ታገኛለች። ነገር ግን ኢትዮጵያ ከኤርትራ ጋር ተዋህዳም ወደ አሰብ ወደብ ከዞሮች ጅቡቲ ገቢዋ በጣም ስለሚቀንስ ለምና ከኢትዮጵያ ጋር መቀላቀሏ አይቀርም። ጅቡቲ በ1975 ዓ ም ከፈረንሳይ ጋር በተደረገው ውል መሠረት ወደ ኢትዮጵያ መቀላቀል ሲገባ መንግሥቱ ኃይለ ማርያም ፍቃደኛ ሆኖ ባለመገኘቱ ጅቡቲ ነጻ ለዋላዊ ሀገር ሆነች። ፈረንሳይ ለመቶ ዓመታት ጅቡቲን እንድታስተዳደር ከአፄ ምኒልክ ጋር የገባችውን ውል አክብራም የደርግን መንግሥት ጅቡቲን እንዲረከብ በደብዳቤ ጠይቃ ነበር። ነገር ግን የደርግ ባለሥልጣናት ፍቃደኛ ሆኖ አልተገኙም። በዚህ ምክንያት ነው ጅቡቲን ያጣ ነው። ደርጎች ያሳጡን ኤርትራንም ጅቡቲንም ነው። የማይገባው ሰው ስልጣን ሲይዝ የሚከሰተው ነገር ይህንን ይመስላል።